ደም ስታነሳልኝ የዘረዘርክልኝ መጻሕፍቶች አሉ ለምሳሌ የኢየሱስ ወንጌል ምናምን ብለህ ማለት ይሄ ገና ለሱ ለሱ አቅምሽ አይደለም። በቃ ተንኩት፣ ምህረት እኔ አሁን አቅምሽ ከሆነ ላውራ ሌላ ሌላ በቃ አሁን እሱ አቅምሽ አይደለም። ተውኩት እኮ በቃ አቅምሽ የሆነውን ነገር ነው እየሰጠ ነው። አቅም ሳይሆን ለኔ ማስረጃ አይሆነኝም። በል አቅም አይደለም። ልስጥሽ እሺ፣ ልስጥሽ ልስጥሽ፣ መረጃው ቅድም ከዘረዘርካቸው ለዘርካቸው መጽሐፍ ነበሩ እኮ አስቲ፣ አንድ ጊዜ አንቺን የሚገዛሽ ይሄ አካሄድ ነው መሰለኝ። አንድ ጊዜ በቃ ኢየሱስ አምላክ ነው አይደለ? ክርስቲያን ወላለ ተምስክ አይ በቃ ኢየሱስ አምላክ ነው። አዎ አምላክ በቃ አምላክ ነው። ጥሩ ኦኬ። ምን አለ መሰለሽ ሉቃስ ወንጌል አንድ ጥቅስ አለና ሉቃስ ወንጌል ላይ ምዕራፍ አንድ ቁጥር 31 ላይ አንድ ጥቅስ አለ። እነሆም ትጸንሻለሽ አለ ወንድ ልጅም ትወልጃለሽ። ወንዱ ልጅ ማን ነው? ኢየሱስ ወንድ ከሴት የምትለየው በምንድን ነው? ጾታ ነዋ አዎ ጾታውን ታመልኪዋለሽ እኔ ማመልከው ምን ይላል ሙሉን ነው አንብበውና ከዛ ይሄን ታመልኪዋለሽ በልኝ አንብበው አዎ ይሄን ጥያቄ ነው የጠየኩሽ ያለሁት ወይስ አታመልኪውም እሺ አላመልካውም በይ ሰንሻ ወንድ ልጅ ትወልጃለሽ ስሙም ኢየሱስ ይባላል እሱም ታላቅ የእግዚአብሔር ልጅ ይሆናል ኧረ ቆይ እንዴ ሙሉን አንብበው አነበዋለሁ ቆይ መጀመሪያ እያጠራን ነው የምንሄደው ወንድ ልጅ ታመልኪያለሽ የተወለደው የአሄድ ንጉስ ነው። ሞት እንድል ያደረገው ኢየሱስ ክርስቶስ ነው። ገባኝ ገባኝ ገባኝ ገባኝ ኢየሱስ ክርስቶስ ትክክል ነሽ። እኔ አይደለም አላልኩም ክርስቶስ ነው ኢየሱስ እስማማለሁ። እኔ ሙስሊሙ ራሱ እስማማለሁ። በዚህ ግን ወንዱን ልጅ ይሄን ወንድ ልጅ ታመልኪዋለሽ? አምላክ ስለሆነ አመልከዋለሁ። ወንድ ልጅነቱ አምላክ ነው። በሰው ተገለጠ በሰው አምሳል ተገለጠ እንጂ ሰው ብቻ አይደለም። ወንድ ልጅነቱም ታመልኪያለሽ ሰው ብቻ አይደለም፣ አምላክ ነው ይላል መጽሐፉ። ቀጠል አርጋ አንበባው። እንደማለ አንድ አንድ አንድ ነጥብ ላይ እንደዚህ ቆራርጦ በጥቅስ በመስጠት ትክክል ነኝ። በቃ ያው አንድ ጊዜ አንድ አንድ አንድ ያዳምጭ። ይሄ ወንድ ልጅ ከማርያም የተገኘው ፍጡር ነው ወይስ ፈጣሪ ነው? ከማርያም የተገኘው ወንድነቱ ፈጣሪ ነው። አሀ ማርያም ፈጣሪ ነች? አሀ ቀጠል አርጋ አንበባው ወንድሜ። ማርያም ፈጣሪ ነች? ቆይ እዚህ ላይ ከየትም የትም አልንቀሳቀስም። ማርያም ፈጣሪ ነች? ከማርያም ከፍጡሯ የተገኘው ስጋ ፍጡር ነው ወይስ ፈጣሪ ነው? ከእሷ ተወለደ። ከማርያም ስጋ አልነሳም? ነስቷል። ከማርያም የነሳው ስጋ ፍጡር ነው ወይስ ፈጣሪ ነው? በሰው እኛ ሰው መሆኗን እኮ እናምናለን። በሰው ተገለጠ የሚለውን አልካርኩም እም ከማርያም የነሳው ከእሷው ተገልጧል ማለት አልካርኩም እኮ ገባኝ። ያ የተነሳው ስጋ ፍጡር ነው። እኔ ማምኖ እኔ የማምነውን ነገር ለምንድን ነው የምትደጋግመብኝ? እኔ አምናለሁ፣ በቃ ብያለሁ። ፍጡርነቱን ታምኛለሽ? ስጋውን ስጋውን፣ ፍጡርነቱን ታምኛለሽ? አውበኝ በኝ። በስጋ የተገለጠ አምላክ ነው ክርስቶስ፣ እሱን አምናለሁ። አልጠየኩትም? ጠየቅኩት። እኔ በምን ተገለጠ ብዬ ጠየቅኩት። አንተ እንደምትፈልገው አንተ እንደምትፈልገው እኔ እንደማምነው ነው። ምን ወንድነቱ፣ ወንድነቱ፣ ወንድነቱ። እሺ፣ በጣም ጥሩ። ይሄን አምላክ ነው ወይ? አንዴ፣ አንዴ፣ አይ ቆይ አንዴ አንዴ፣ አንቺ የሚገዛሽ እንዴት አይነት አካሄድ እንደሆነ ገብቶኛል። በቃ የሉቃስ ወንጌል ምዕራፍ ሁለት ላይ ምን ይላል መሰለሽ? ሊገርዙትም አለ። ምኑ ነው የሚገርዙት? ቅርታ ምኑ ነው የሚገርዙት? አንበባ መጻፍ ሆነ ይልካ ለምን እንደገኛለ እየጠየኩሽ ያለሁትም መለሽልኝ። ሊገርዙትም ስምንት ቀን በሞላ ጊዜ አለ። ምኑ ነው የሚገርዙት? ወይ ጉድ እኔ ክርስቶስ በሰው ስጋ መምጣቱን ነው እኔ ያልኩም፣ እኮ ወንድምህ አለ ምናምን እና ይሄ ታይ፣ የሚገረዘው እቃ ይሄ የሚገረዘው እቃ አምላክ ነው። ቆይ አንዴ አንዴ ይቅርታ፣ የሚገረዘው እቃ አምላክ ነው። ስጋ የለበሰ አምላክ፣ በሰው ስጋ የተገለጠ አምላክ፣ አማርኛ፣ ሰው የሚገረዘው አካል አምላክ ነው። ሰው ሆነ ስንል ፍጹም ሰው ነው ስንል ሰው ያደረገውን አድርጓል፣ ከኃጢአት በስተቀር ክርስቶስ። ገባኝ እኮ ገባኝ። ይሄ የሚገረዘው አካል ፍጡር ነው ወይስ ፈጣሪ ነው? ስለ እሱ ተጽፏል። ከተጻፈ አንብብልኝ። በቃ ወይ ፈጣሪ ነው፣ ወይ ፍጡር ነው። በእኔ ስለሱ ከተጻፈ የተጻፈ አንብብልኝ። እኔ የማምነው የተጻፈልኝን ነው። ወይ አላቀምበኝም ለምን ላለው ከተጻፈ እንደዚያ የተገረዘው ይመለካል የሚል ከተጻፈ አስነብበኝና ልልልህ እችላለሁ። እኔ ግን ክርስቶስ በስጋ የተገለጠ አምላክ ነው ብዬሽ ስለማምን እሺ ሥጋው አይመለክም። አላፍርበትም፣ እኮራበታለሁ። የእኔ አምላክ ስጋው አይመለክም። የኢየሱስ መላ ስጋው አይመለክም። ነጣጥያ አይደለም። ለማን የማመልከው ነጣጥያ፣ ሰውነ አምላክ ነው ሳይሆን ሰው የሆነ የተዋሃደ ፍጹም የማይነጣጥል የተዋሃደ ገባኝ፣ ገባኝ። ስጋውን ሳትነጣጥያ አታመልኪውም። እንዳንተ ልክ እንዳንተ ሰው ብቻ ነው በያለ አይደለም ነው። እኔ መጽሐፉ ሙሉ ነው የሚቀበል። ገባኝ፣ ገባኝ። ሳትነጣጥይ ታመልኪዋለች ስጋውን ታትነጣጥ ታመልኪዋለሽ ወይስ አታመልኪውም? ኦኬ፣ መለኮት የተዋህደ ስጋ መሆኑን ካመንክ እነግርካለሁ። ገባኝ ለአንቺማ ለአንቺ ነው። ለእኔማ ለምን አምናለሁ? እኔ እሺ እንደዛ ከሆነ ቁርአን ቁርአን ላይ ጥያቄ ያለሽ? ቁርአን ላይ ጥያቄ ያለሽ? በቁርአን መኝና መመልስልሻለሁ። ቁርአን ታምኛለሽ? ጥያቄ መልስልኝ። እና ችግር የለውም። በቃ በቁርአን በቁርአን ማመን ምናምን የሚባል ነገር እንትን አትበይም። ሊገርዙት ስምንት ቀን ሲሞላ የተባለው የፍጡር አካል ነው? የፈጣሪ አካል ነው? ክርስቶስ በስጋ ተገልጧል። ሰው ሆኗል። ሰው ሲሆን ደግሞ የሰው ያደረገውን ሁሉ አድርጓል። ስጋ ስንል ስጋ ስንል ፍጡር ነው ወይስ ፈጣሪ ነው? ስጋ ስንል፣ ሰው ሲሆን፣ ሰው ሲሆን ልክ እንደ ሰው በልቷል፣ እንደ ሰው ጠጥቷል። ምክንያቱም ሰው ነው የሆነው፣ ሰው ነው የሆነው። እሺ ያ ስጋ ያ የበላው ስጋ ቆይ፣ ቆይ፣ ቆይ፣ ያ የበላው ስጋ ምንድነው? ፍጡር ነው ፈጣሪ ነው? ያ የበላው ምግብ የበላው ምግብ ያው ቆይሽ እንአን ነው ነው። ኢየሱስ ምግብ በልቷላ አይደል? እሺ ነው፣ የተጠበሰ አሳ ምናምን በልቷላ ሉቃስ ወንጌል ምዕራፍ ሁለት ቁጥር አራት ላይ እሱም ከተጠበሰ አሳ እነሱም ከተጠበሰ አሳ አንድ ቁራጅ ከማር ወለላም ሰጡት ይላል። ተቀብሎም በፊታቸው በላ ይላል። ዋሻውኝ እኮ የምንችላል እኮ እኔ ሰው ሲሆን እንደ ሰው በጣም ተፈልፋልኩኝ። ያልከረም አሁን የተጠበሰ አሳ በልቷል። እኔ ታመጣ በፊት ክርስቶስ ሰው ሲሆን በሰውነቱ የሰውን ሁሉ አድርጓል። ሰው የሚያደርገውን ሁሉ እንደ ቆይ አንዴ፣ መጠማት ይሄ የስጋ ባህል የጠየኩሽ፣ ሽመለሽ በልቷል ወይስ አልበላም? በልቷል በቃ የበላው ምግብ ፍጡር ነው ወይስ ፈጣሪ ነው ምግቡ? እኔ ሳይክ በጣም መምህርና አዋቂ መስለኝ አከብር ነበር፣ ግን አይ በቃ ስርዓት እንዳለውማ አላወራሽ ነበረ። መቼም ስርዓት ያለሽ ወደ ሌላ ገባ ሳይሆን እኔ አሁን እንደውም ቤቴን ከፍታለሁ። ምን እንትን ወንኩኝ እንደውም ምን መሰለሽ አንድ ሰው ማለት ነው። እኔ በጣም ታገሻት ነበረ። ሳውራይ ነበረው አንድም አንድም ነገር እስካሁን ድረስ በመጥፎ ለመናገርም ፍላጎት የለኝም። ቀስ ብዬ ነው ለአስረዳት የሞከርኩት። መሞገት እኮ ይቻላል፣ ቀላል ነው። እኔ ጥብ ማድረግ ይቻላል፣ ግን እንደዚህ አይነት አካሄድ አልነበረም። ስጠርኝ፣ የጠራሹ አንቺ የጠራሽ ማለት ነው፣ ገብቶሻላ። አንቺ የጠራሽ መረዳት ትፈልጋለች፣ ትፈራለች፣ ምናምን ምናም ላይክ እንደዚህ አይነት ነገር ነበረ፣ ግን እኔ አሁን ከሌላ ሰው ጋር ምናምን አሁን የሆነ ስክሪፕቸር ከፍተን ምናምን ማውራት እንችላለን ገብቶሻል ጥቅስ እየጠቀስን ምናምን ደስ ይለኛል እንደዚህ አይነት ወሬ ስላሴ ላይ ስታወሪ ነገረ ክርስቶስ ላይ ስታወሪ አንደኛ ርዕስ አትመርጥም? አንድ ርዕስ እያወራን እዛ ውስጥ ትገባለች። አንድ ርዕስ እዚህ ትገባለች እንደዚህ አይነት አካሄድ እኔ ብዙም አይመስጠኝም እራሱ ስለዚህ ወይ ወይ ለመረዳት ፍላጎት ካላት ለአዳምጥ ማነው ማውራት ውሸት ነው ብለህ ስትነግረኝ መቀበል ነበረብኝ እንዴ አልተ አይደለም። ይኸውልሽ እንደዛ ሳይሆን ምን ታደርጊያለሽ መሰለሽ፣ ታስጨርሽኝና ተሳስተሃል ትይኛለሽ። ስለዚህ ከዚህ ከዚህ ከዚህ አንጻር ኢብራሂም ተሳስተሃል። እኔ ደግሞ ዝም ብለህና አንቺ ደግሞ ታወሪያለሽ። አንቺ እኮ ገና እያወራሁ፣ አቁም አቁም አቁም አቁም ትይኝና የሆነ ምን ብዬ ልንገረሽ፣ የጨበሬ ተስካሪ የሆነ በቃ እሺ፣ አሁንም ስመልስልሽ አሁንም ዝም ብለሽ የምታዳምጪ ከሆነ ነው። ላስታይል የመጨረሻ ቻንስ ነው የምሰጠሽ። እኔ የመመለስ ግዴታ አለብኝ እኔ እመልሳለሁ፣ ይሻላል አልሄድም መች ነካ ነውና ነው የምንጨርሰው፣ መች ነካ ነውና፣ እኔ ባይብል ላይ አልሄድም፣ መሄድም አልፈልግም። እሺ እስልምና ላይ ጥያቄ ካለሽ፣ የትኛውንም ጥያቄ ጠይቂ እመልስልሻለሁ። ጠይቂያለሁ ነበር በቃ ጠይቀሽኛል፣ እየመለስኩልሽ ነው። ተበርዟል ስልሽ የተበረዘውን መጽሐፍ አምጥ አልሽኝ፣ የተበረዘው መጽሐፍ ላይ ሄጃለሁ። ስለዚህ አሁን የተበረዘው መጽሐፍ ድጋሚ ከጠየቅሽኝ አሁን የምመለሳለው ወደ ባይብል ነው የምመለሰው። ተግባባን? ግልጽ ነው። እየሰማሽኝ ነው። ጥያቄን እስኪ ድገምልኝ ድገሚና ጠይቂና ከዛ በኋላ መልስልሻለሁ። ኦኬ። ጥያቄ መነሻችን ቁርአን የነቢዩ መሐመድ አይምሮ ያለመሆኑን ነበር አይደል፣ እኔ ጥያቄ? አዎ። ኦኬ፣ ስለዚህ አሁን ለዚህ መልስ መልስልኛል። ብዙ ጥቅሶችን ጠቅሰልኛል። ለምሳሌ ብዙ የጠቀስከልኝ ጥቅሶችን ይዣለሁ እና እያንዳንዱ ጥቅስ ከራሱ ከነቢዩ መሐመድ የተሰጠኛቸው ከራሳቸው ማለት ነው ከዛቸው ተቀበለ ምንም አሰጠኝ ተማለስተሽ ከማን ከማለስሽ? እኮ ለምሳሌ እሺ፣ አሁን እኔ ጥያቄ የነቢዩ መሐመድ አይምሮ ያለ መሆኑን ስልክ እያንዳንዱ ነገር ከሳቸው የሚሆን ከሆነ ከማን ከማን ፈለግሽ? ምንድን ነው ታዲያ አሁን ማስረጃ ይሆናል? ማን ፈለግሽ? እሺ፣ ከማን ፈለግሽ? ከአዲስ ዘመን ጋር ሲታለስተሽ ወይ ከኒ ከኒው ታይምስ ስለስተሽ ወይስ ከፍቅር እስከ መቃብር ላይ ወጥቼ ስለስተሽ ወይስ ከየትኛው መጽሐፍ ላይ ወጥቼ ስለስተሽ? ከየትኛው ነው የምትፈልጊው? ደስ ያለሽም በይ እሺ ለምሳሌ አሁን ብዙ ነቢያትን ተክሰልኛል በቁርአን ላይ እነዛ ነቢያት ደግሞ መጽሐፍ ቅዱስ ላይ አሉ። አ ስለዚህ ቁርአን ከመጽሐፍ ወስዶል ማለት ይቻላል። አልወሰደም። እንደካል ወሰደና እንዴት ነው ታዲያ የነቢያት ሃይማኖት ሊሆን የቻለው? መጽሐፍ ቅዱስ የሚባል መጽሐፍ የለም ይለም ከይቅርታ ጋር ማለት ነው። አሁንም ተመለሽ የሱ ላይ ነው መጣለሽ ይሄ መጽሐፍ የብዙ መጽሐፍት ጥርቅም እንጂ የነቢያት መጽሐፍ አይደለም። የሰዎች የሰዎች ተራ በተራ የጻፉት መጽሐፍ የግል ደብዳቤ ምናምን ነው። አሁን መጽሐፍ ቅዱስ ስለዚህ ላይ ነው፣ ባይብል ላይ እየወሰድሽኝ ነው። እኔ ቁርአን ላይ ነው መመለስ የፈለግኩት፣ ባይብል ላይ እየወሰድሽኝ ነው። ስለዚህ አሁን ባይብል ላይ መልስ እልሻለሁ ማለት ነው። ስለዚህ ነቢያቶቹ እዚህ ላይ የነበሩ ነቢያት አው የተጠቀሱ አሉ እዚህ ላይ የነበሩ ነቢያት ስማቸው አለ ማለት ግን የነሱ ባህሪና የነሱ ማንነት እዛ ላይ አለ ማለት አይደለም። ግልጽ ነው። ስለዚህ የነቢያት ሃይማኖት ማለት እንችላለን። ታዲያ አው ቁርአን የነቢያት ሃይማኖት ነው እንጂ የተበረዘ መጽሐፍ ነቢያት ብለሽ እምታወሪው መጽሐፍ አይደለም። መጽሐፍ ተበርዟል አልከኝ። ለምሳሌ አሁን ቁርአን ማስረጃ የሚሆነው ራሳቸው ከነብዩ መሐመድ ውጪ ምንም የሰጠኝ ነገር የለም። ስለዚህ አሁን በአንድ ነብይ ላይ ነው ሃይማኖት የተመሰረተ ማለት ነው። በአንድ ዘመን ጋዜጣ ከአዲስ ዘመን ጋዜጣ ልስጥሽ። አሁን ልንገርህ፣ መጽሐፍ ተበርዟል አልከኝ። መጽሐፍ ስለመበረከ የነገረው ማነው? ነብዩ መሐመድ በኩል የመጣ ነው። ደግሞ ፕሩፍ እናረጋለን። ምንድነው የቀደመ ሃይማኖት ነው መስረጃ መጣልኝ ከራሳቸው ከነቢይ ማመር ነው። እያንዳንዱ ነገር ከራሳቸው ነው። እና ከምን ላምጣለሽ? አላ በሌላ ነቢያት ውስጥ አልተገለጠ ከሚባለው መጽሐፍ ለምጣለሽ። ከኢንጂነሪንግ የመጀመሪያው መጽሐፍ ከየትኛው ለምጣለሽለአንተ ማስረጃ የሚሆናል ካልክ ለእኔ ስጠኝ። ኔ ችግር የለው። በቃ ሁን ከባይበል ላይ ላመጣ ነው። ታዳመችኛለሽ ማለት ነው። ስማሚ የምታመጣልኝ ምን የሚለው ነው? ነቢያት፣ እኔ ከመካኒክስ ነው የማመጣልሽ። እሺ አሁን ቆይ፣ እኔ እኮ ስሬስ ነው እያወራሁ ያለሁት። እየቀለድክ ነው እንደ ገባኝ። አንቺ ነሽ እንጂ አሁን ይሽላለሁን መጽሐፍ ላይ በቃ አይደለም። የወሰድነው ነገር የለም ብለኸኛል፣ በቃ ዘጋክ። ምክንያቱም መጽሐፍንና ቁራን አይገናኝም። ለምን የወሰደ ነገር የለም ካልከኝ አይመለከተውም። ቁራን ስለ መጽሐፍ አይመለከተውም ማለት ነው አይደል? ከምን ላምጣለሽ ከምን ላምጣለሽ ከየትኛው አሁን ቆይ እሺ አሁን እስኪ ከሁለቱም ወጥቼ ለመረዳት እየሞከርኩ ነው ያለሁት ነቢዩ መሐመድ ከመምጣታቸው በፊት ስንት ዘመናት አሉ ከማን አንፃር ለምሳሌ ከፍጥረት ጀምሮ ስንት ዘመን አለ ነቢዩ ከመምጣቱ በፊት ረዥም ጊዜ አለ ይህ ሁሉ ዘመናት የነበሩ ህዝብ የተሳሳተ አስተምህሮ ውጥ ናቸው ማለት ነው ማለት አሳለ አልነበሩ። ወደ አምስት ሺህ ነቢያት፣ ሁሉ ሙስሊሞች ነበሩ። ነቢያት ሁሉ ሁሉም ነቢያት ሙስሊሞች ነበሩ። ለዛም ማስረጃ አላመጣህ ከቁርአን ታዲያ ማስረጃ አመጣው። ከፈለግሽ አሁን ከመካኒክስ ምናምን ከሆነ ከዛ ምናልባት ለምሳሌ ፈጥሮ በቃ ደብል ስታንዳርድ ላድርግልሽ፣ እሺ። ይኸውልሽ ምን እናደርጋለን መሰለሽ እንባቆብ የሚባል ነቢይ ብዬ ታውቂያለሽ? በመጽሐፍ ቅዱስ ላይ አ ከመጽሐፍ ቅዱስ ማ አልወሰድም ስላልከኝ እኔ መጽሐፍ ቅዱስ ምሳሌ ልሰጥሽ አይደል? አይ ደስ ታደ ምሳሌ ልሰጥሽ አይደል? እንባቆብ የሚባል ነቢይ ብዬ ሰምተሽ ታውቂያለሽ? አ አ እንባቆብ ነቢይ ለመሆኑ አንድ መረጃ ስጭኝ እስቲ ከባይብሉጪ አሁን ወደ ወደ አሁን ከመጽሐፍ ቅዱስ ቢሰጥ አንድ ምርጫ እግዚአብሔር አለ ብሎ ተቀበሉ ብሎ የመጣ ነብይ ነው። አሁን መስፈርት ስጭኝ። በቃ ማን ነው መስፈርቱን ስለመጣሽ፣ አሁን ምን እናደርጋለን መሰለሽ እምባቆብ ነብይ ለመሆኑ ከፈለግሽ፣ ከአዲስ ዘመንማ አንቺ ለማውና መጽሐፍማ አምጪ ከፈለግሽው ይዘሽ ነይ፣ ብቻ ይዘሽ ነይ ከፈለግሽው መጽሐፍ ከባይብል ውጭ፣ ባይብል ላይ እንደውም አምጪ። እሺ ባይብል ላይ፣ መጽሐፍ ቅዱስ ላይ፣ ወይ መጽሐፍ ቅዱስ ላይ ለምሳሌ መጽሐፍ ቅዱስ ላይ ከሄድክ፣ መጽሐፍ ቅዱስ ላይ የሆነ እግዚአብሔር አለ ተቀበሉት ብሎ ልፍ እንደ ነቢዩ መሐመድ እኔ ተገልጦልኛል ብሎ ይመጣል አለ? አዎ ጳውሎስ። ኦኬ ጳውሎስማ ምስክር አለው እኮ። እሺ አሁን ምስክር የማን ነው? ያይን ምስክር እሺ። ችግር የለውም ለምሳሌ እሺ፣ ጥሩ በቃ አሁን ቀለል እናድርገው። ይሉሽላል አቅለል። እሺ እ በደንብ አዳምጭ አብርሃምን ታውቂዋለሽ? አዎ አብርሃም ወደ ሞሪያም ምድር ሄዶ ነበር አይደለ? አረ ወደ ሞሪያም ምድር እኮ ሄዶ ነበር አይደለ የሆነ ጊዜ? ኦኬ ሄዶ ነበር። እሺ እኔ አላነበርኩም በርግጥ። እሺ እሱ እዛ ለመሄዱ ምስክር ስጭኝ ከባይብሉ ጭን ምስክር

በቃ እኔ አቅሜን ማወቅ ነበረብኝ። ከይቅርታ ጋር በጣም ከብደሽኛል እና በጣም ከባድ ሰው ነሽ አንቺ። ከይቅርታ ጋር በቃ ማቀጥሎሽ በጣም ከባድ ሰው ስለሆንሽ አንቺ ጋር ይቅርብኝ። ከብዳኛለሽ በጣም በኋላ